ለሶስት መቶ ሰዎች መጎናጸፊያ ተዘጋጀ። ከዚህ በፊት የነበረውን ፕሮግራም አይታቸዋል። ይሄ ቪዲዮ እናንተ ጋር ከደረሰ በጣም የምትፈልጉት ስለሆነ እንዳተሰለፉት ቪዲዮን ደጋግማችሁ ኮፒሊንክ አድርጉ። ጫን ብላችሁ ቀይ ቀዩ ምልክት ንኩ፣ ሪፖስት አድርጉ፣ ኮሜንት አድርጉ። በዩቲዩብ ላይ የሚያላችሁ፣ በቲክቶክ ላይ የሚያላችሁ ለብዙዎች ሼር አድርጉ። ይህ ቀን በፍጹም እንዳያልፋችሁ። ከዚህ በፊት መጎናጸፊያ ተዘጋጅቶ ጥቂት ሰው ብቻ ነበር ያገኘው። አሁን ግን ለ300 ሰዎች ተዘጋጅቷል። ቀኑን፣ ጊዜውን፣ ሰዓቱን ላሳውቃችሁ ነው ወደ እናንተ የመጣሁት። በዚህ መጎናጸፊያ የታመሙ ሰዎች ቢኖሩ፣ በአጋንንት ስርዓት ውስጥ ያሉ ሰዎች ቢኖሩ፣ በኢኮኖሚያችሁ ደግሞም እጥፍ ቅባት ወደ ህይወታችሁ እንዲመጣና አይኖቻችሁ እንዲከፈት እጸልያለሁ። ብዙ ሰዎች በመጎናጸፊያው ኃይል እየተነሱ ነው። ጌታም ተናግሮኛል። ይህ ቀን በፍጹም እንዳያልፋችሁ። አዲስ አበባ ያላችሁ፣ በአዲስ አበባ ዙሪያ ያላችሁ፣ ክፍለ ሀገር ያላችሁ ቀድማችሁ ተገኝታችሁ ይህን ፕሮግራም እንድትካፈሉ አሳስባችኋለሁ። ደጋግማችሁ ሼር አድርጉ ይህንን ቪዲዮ። ቀኑ ከፊታችን ባለው ህዳር 11 ነው። ህዳር 11 ሐሙስ ቀን ማለት ነው። ከጠዋቱ ሁለት ሰዓት ጀምሮ ሙሉ ቀን እስከ ዘጠኝ ሰዓት አብረን የምንቆየው ለእያንዳንዱ ሰው ነው። መጎናጸፊያ የምሰጠው ይህ መጎናጸፊያ በነፃነት የተዘጋጀላችሁ። ህዳር 11 አዲስ አበባ ጉርድ ሾላ ሰገን ህንፃ አንደኛ ፎቅ። ለበለጠ መረጃ ከስር በሚቀመጥላችሁ ስልክ መደወል ትችላላችሁ። እኔ ፕሮፌት በሱ ፍቃድ በዛ ቀን እጠብቃችኋለሁ። ጠባትን ትካፈላላችሁ። ሻሎም ብያለሁ። ተባረኩ።